አሰላሙ አሌይኩም ወረህመቱላይ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም። ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ፣ በተለይ የመጀመሪያው መረጃችን እጅግ ለበርካታ ኢትዮጵያኖች አስደንጋጭ ቢሆንም ይህንኛው ደግሞ ለበርካታ ኢትዮጵያኖች አስደሳች የሆነን መረጃ ነው ይዤላችሁ የቀረብኩት። እንግዲህ ሀገር ወዳድ ለሆኑ ኢትዮጵያኖች በሙሉ እጅግ በጣም ቅስም የሚሰብር መረጃ፣ የውጭ ምንዛሬ እጥረት ሊከሰት ስለመሆኑ አዲስ መረጃ ከእጃችን ገብቷል። ሙሉ መረጃውን እናደርሳለን። ሌላው በጣም አስደሳች፣ በተለይ በአርሶአደሩ ማኅበረሰብ ዘንድ ለምትገኙ ኢትዮጵያኖች በሙሉ የአርሶአደሩን ጫና የሚቀንስ አስደሳች የሆነ መረጃ በዛሬው ዕለት ይፋ ሆኗል። ሙሉ ዝርዝሩን ይዘናል። ሌላው እጅግ በጣም አነጋጋሪው ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን በድንገት ለማረፍ ተገዷል። በአውሮፕላኑ ውስጥ ተፈጥሯል በተባለው ጉዳትም ስምንት ሰዎች ቀላል ጉዳት አስተናግደው እንደሆነም ተገልጿል። ለመሆኑ በኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ላይ ያጋጠመው ነገርና አውሮፕላኑ በድንገት እንዲያርፍ ያስገደደው ነገር ምንድን ነው? ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ዛሬ ሰኔ 22 2017 እጅግ በርከት ያሉ በተለይ በሀገራችን ኢትዮጵያ የውጭ ምንዛሬ እጥረት ሊከሰት ስለመሆን የወጣው መረጃ በርካቶቻችሁን ያስቆጫል። በተመሳሳይ መልኩ ደግሞ ለአርሶ አደሩ እጅግ በጣም አስደሳች የሆነ መረጃ ወጥቷል። እንዲሁም የኢትዮጵያ አየር መንገድ አውሮፕላን ምን አጋጥሞት ነው በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየው። በቅድሚያም እንግዲህ የአርሶ አደሩን አስደሳች መረጃ በማስቀደም እንጀምር። ናይጄሪያዊው ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነባ መሆኑን አስታውቋል። ከአፍሪካ ግንባር ቀደም ሞጆዎች አንዱ የሆነችው ናይጄሪያዊው ባለሀብት ኤለን ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸውን ገልጸዋል። ይህ ኢንቨስትመንት 3 ቢሊዮን ዶላር የሚፈጅ መሆኑንም አስረድተዋል። ዳንጎቴ እንዳስረዱት በሶማሌ ክልል የሚገነቡት የአፈር ማዳበሪያ በተለይ ለአርሶ አደሩ ማህበረሰብ እጅግ በጣም ነገሮችን የሚያቀል እንደሆነም ተገልጿል። ይህንን ፋብሪካ ለመገንባት የሚያስችል ስምምነት ከኢትዮጵያ መንግስት ባለስልጣን ጋር መፈጸማቸውንም አስታውቋል። ፋብሪካው የዩሬንና ናይትሮጂን ላይ የተመሰረተ ማዳበሪያዎችን እያመረተ ለአገር ውስጥ ፍጆታና ለውጭ ገበያ የሚቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃን ከውጭ ለማስገባትና ምርቶችን ወደ ውጭ ለመላክ ምቹ እንደሚያደርግም ገልጿል። ዳንጎቴ ፈርትላይዘር የተሰኘ ድርጅታቸው በናይጄሪያ ውስጥ በዓመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑንም ያስታውቃል። አሌን ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ሥራ መጀመራቸውም አይዘነጋም። በሌላው መረጃችን ንብረትነቱ የኢትዮጵያ አየር መንገድ የሆነው አውሮፕላን በድንገት ለማረፍ ተገድዷል። በአውሮፕላን ውስጥ ተፈጥሯል በተባለው ጉዳትም ስምንት ሰዎች ቀላል ጉዳት እንዳስተናገዱም ተገልጿል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱና በተሳፋሪዎች ህመም ማጋጠሙን ዘፋይናንሻል የተሰኘ የውጭ ሚዲያ ዘግቦታል። ቦይንግ 787 ድሪምላይነር አውሮፕላኑ በሙምባይ ባጋጠመው ችግር ሰባት ሰዎች መታመማቸውን የጠቀሰው ዘገባው ከሰባቱ ሰዎች መካከል አንዱ በጠና ታሞ ሆስፒታል ገብቷልም ተብሏል። የበረራ ቁጥር ኢት 640 አውሮፕላን ክስተቱ ያጋጠመው 33000 ጫማ ወደ መጓዝ እንደጀመረ መሆኑን ተመላክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው በተከሰተው ያየር ጸባይ ነውም ተብሏል። ትክፋ ኢትዮጵያ በበኩሉ የኢትዮጵያ አየር መንገድ ለጉዳዩ ማብራሪያ የጠየቀ ሲሆን የአየር መንገዱ የሕዝብ ግንኙነት ኃላፊ በሰጡት ቃል አውሮፕላኑ ወደ ሞምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረውን ግፊት ቀንሶ አግይቶታልም ብለዋል። በበረራ ወቅት የበረራ አባላት ባረጋገጡት መረጃ መሠረት ፓይለቱ ደህንነቱ ወደ ተጠበቀ ለፕሌኑ በሚመች ከፍታ ቦታ ላይ በመሄድ አርፏል ያሉት ኻና የአደጋ ጊዜ የኦክስጅን ማስኮችን በአግባቡ ተጠቅመዋል ሲሉም ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጸው ካረፈ በኋላ ስምንት ተጓዦች የህመም ስሜት ተሰምቷቸው ወዲያሁኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲሉም ሁለታውን አስረድተዋል። ይህ በእንዲህ እንዳለ ሰባቱ በዚያው በአየር መንገድ ሕክምና አግኝተዋል። አንዱ ተጎጂ ለተጨማሪ ሕክምና ወደ ሆስፒታል ተወስዷል። ነገር ግን ክትትል ከተደረገ በኋላ ከሆስፒታል ወጥቷል ሲሉም ለቲክቫ ኢትዮጵያ መናገራቸውን በዚህ ሰዓት የወጣው ሪፖርት አመላክቷል። በመጨረሻም ለኢትዮጵያኖች በሙሉ እጅግ በጣም አስደንጋጭ የሆነ መረጃ ነው። በተለይ ሀገራችን ኢትዮጵያ የውጭ ምንዛሬ እጥረትን ለመቅረፍ በየዕለቱ አዳዲስ ትግበራዎችን እየሰራች ባለበት በዚህ ሰዓት የውጭ ምንዛሬ እጥረትን ሊከሰትን የሚያስችል አሰራር መሰራቱ እጅግ በጣም ያሳዝናልም ያሳፍራልም። ሪፖርተር ጋዜጣ እንደዘገበው የህንድ ኤምባሲ ያስጠናው የጥናት ዝርፊያው እንዴት እንደሚካሄድና ዋነኛ ተዋናዮች እነማናቸው የሚሉትን ጠቁመዋል። ይህ እንግዲህ በጣም አደገኛና ስውር የሆነው መንገድ ነው። ጥናቱ እንደሚለው በርካታ ወርቅ በውጭ ሀገር ዜጎች አማካኝነት በግል ሻንጣቸውና በሰውነታቸው ላይ ተደብቆ ከሀገር ይወጣል። ይህ የሚያሳየው በሀገራችን አውሮፕላን ማረፊያ ያለውን የቁጥጥር ስርዓት ምን ያክል የላላ እንደሆነ ነው። በውጭ ዜጎች ላይ የሚደረግ ፍተሻ ላይ ቁጥጥር በቂ አለመሆኑን ያመላክታል። ይህ ደግሞ በእነዚህ ቦታዎች ላይ ሊኖር የሚችለው የሙስና መጠን ግምት ውስጥ እንድናስገባ ያስገድደናል ሲል መሰረት ሚዲያ እንግዲህ መረጃውን አውጥቶታል። ከግል ተጓዦች በተጨማሪ የተደራጁ የኮንትሮባንድ ኔትወርክ በድንበሮች በኩል ወርቁን የሚያሻግሩ እንዳሉ ተነግሯል። ታዲያ ይህ ሁኔታ ህገ ወጥ ንግዱ እየተስፋፋ ያደረገው ህጋዊ ስርዓት ራሱ የፈጠረው ማነቆ መሆኑን ይጠቁማል። አንድ ሰው በህጋዊ መንገድ ወርቅ ወደ ውጭ ሀገር መላክ ቢፈልግ የሚያጋጥሙት ፈተናዎች እንግዲህ እነዚህን ያሳያሉ ማለት ነው። ይህ ሁኔታ ታዲያ በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ እጥረት ሊከሰት እንደሚያስችል በርካታ ተንታኞች እየተነገሩለት ይገኛሉ። የላኪነት ፍቃድ ለማውጣት የሚፈጀው ጊዜ የሚጠይቀው የወረቀት ብዛትና ቢሮክራሲው በብዛት ተስፋ ያስቆርጣል። ወርቁን ለውጭ ገበያ ለማቅረብ ያለው ሂደትም እንዲህ በተወሳሰበና ግልጽነት የጎደለው ነው። ታዲያ ይህ ሁኔታ ምን ማለት ነው? ስርዓቱ ራሱ ሆን ተብሎ ይሁን በችልተኝነት ለሕገወጥ ነጋዴዎች ምቹ ሁኔታ እየፈጠረ ነው ማለት ነው። ህጋዊ መንገድ ሲዘጋና አስቸጋሪ ሲሆን ሰዎች ወደ ሕገወጥና አቋራጭ መንገድ መሄዳቸው አይቀርም። እናንተም ሀሳብ፣ አስተያየታቸውን በኮመንት ስጡበት። በተለይ ይህ ሁኔታ ከጊዜ ወደ ጊዜ እንዲህ አይነት የሀገር ሀብት ከሀገር እየወጣ ከሆነ በሀገራችን ላይ ያለውን የውጭ ምንዛሬ እጥረት በከፍተኛ ሁኔታ በቅርቡ ሊከሰት እንደሚችል የተለያዩ መረጃ ሰጪዎች እየጠቆሙ ይገኛሉ። እናንተ እንግዲህ ሀሳባቸውን አካፍሉን። ለዛሬ ያቀረብኩላችሁ መረጃዬን ይመስላል። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።